በጆሮዬ እንደማልሰማውቁ ይህንን አስረግጬ ረስቼ እንደዛ ተብሎ አይሰሙ። ጌም ማዘጋጀት መብታችሁ ነው ውዶቼ፣ ጌም ማዘጋጀት አዘጋጁ። ትመጫለሽ፣ ወደ ሳይሆን ተገደሽ ትመጫለሽ። ባም ተናገሩ። ቤታ የምትባል ሴትዮ ቆፍረን ቀብረናታ፣ ሊያቸው አለቀ። አለቀ እኮ ጋይ። ሰጥተንም ተሰድበንም ሲሸነፉም ቤታ እንዲሸነፉ አደረገች። እች ምቀኛ ተብለንም ቶፕ ላይ ተቀምጠንም አይሆንም ጋይ። ስለዛ ራሳችሁን ትወጡ ወዳጅ ሳይሆን ተገደሽለኝም አለቀ። ከእናንተ ነው እየለመንኩ ያለሁትኝ፣ ሁድ እኮ ነው። ቤታ እየሰማሽ ነው? ወዳጅ ሳይሆን ተገደሽ ትመጫለች። እኔ ጌም እየተጫወጥኩ ዝም ልትይ ነው ማለት? ትመጫለሽ ማርያም እንዴ ማርያም፣ በቃ ልጅ ብላዩን ልስሽ አፈሽ። አንተ ማለት የቤታ አባት መልካም ሰው፣ ወደ ሌላም ወደ ሴት ነው ወንድ? በመጀመሪያ ላጣራ አባለህማ ሴቱን እኮ ባለፈው አባል አለው እማ ወንድ ነህ ወንድ ነህ ወንድነህ ወንድ ነህ አባ አባበሉ ላይ ወይ ጊፍት ከሰጣችሁ ጋ ከጊፍት ጋላሪ ሲጡኝ ሲ አምስት ደርሰናል። እና አሁን ወደ ቢ መመለስ አለብን፣ ወደ ነበርንበት ቦታ ቀስ በቀስ መመለስ አለብን። ከዚህ ቾረኛ ጋር ሆነ አይቻልም። ጊፍት ጋላሪ በ10 ቀን እንደሚሞላ በአስር ቀን በአስር ቀን ጎብዣለሁ። ትንሽ በጊዜ ገብቻለሁ ጎብዣለሁ። ልተኛ እምችላለሁ። ከዚህ ሰዓት ግን ቀደም ብዬ ሁለት ሰዓት እንደምገባ አትጠራጠሩ። ዛሬ ማርያምን በጊዜ ነው የተኛሁት። ለእኔ ጊዜ ነው ሦስት ሰዓት በኢትዮጵያ ከምሽቱ ጋይስ ችፕሉ ላይ እሺ፣ ችፕሉ ላይ ችፕሉ ላይ ላይ ይመጣል። እኔ እኮ ይሄ ወርክ ሃርድ የሚለውን ጋይስ፣ ወርክ ሃርድ የሚለውን ችፕሉን እንጠቀም ጋይስ። እኔ ካልኩኝ አልኩኝ ነው። ይሄ ሰዓት መጥፎ ማለት አልኩሽ። አንተ ህዝብ ትሪፕል ማት ትላልቅ ጊፍት አልፈልግም ስላችሁ ከምን እራስ

ከአስራ ከአስራ ሁለት ሰዓት በፊት አይደለ መግባት ያለባችሁ ከአስራ ሁለት ሰዓት በፊት ላይክ በኛ ዘጠኝ ሰዓት ናይን ኦክሎክ እኔ ዩቲብ ድሮ በምገባበት ሰዓት አይደለ ስታክ አርቆ ቆሟል ዩቲብ በምገባበት ሰዓት በዚህ ሰዓት አይገባም አንቺ አንቺ ነው ስታክ እያደረግ ያለ ይሄኔ አይደለም ዋ

ምን ልሆንልሽ ምን ትሆኝልኝ ዛሬ ስቢ ስቢ ቤታ ከዚህ ሰዓት በፊት ነው እኔ ደግሞ የምገባው ነው ምላች ከዚህ ሰዓት በፊት በአሜሪካ ናይን ኦክሎክ ላይ በኢትዮጵያ ስንት ዶላርናይን ኦክሎክ ላይ ከዛ እስከዚህ ሰዓት ድረስ ብቀመጥ ከዚህ ሰዓት በኋላ ይወጣለው ማለት ነው ልክ እና ሞራው ሲገቡ ነው ይወጣለው እኮ ልክ ነኝ እኮ ጋይስ ልክ ነኝ ትከራከሩኛላችሁ ከዚህ ሰዓት ሁለት ሰዓት በፊት አሁን ካለው በጣሁን አስራ ሁለት ሰዓት ነው አይደል አስር ሰዓት ማለት ነው በአሜሪካ አስር ሰዓት፣ በኢትዮጵያ ስንት ሰዓት እንደሆነ አላውቅም እኮ ልክ ነኝ። በአሜሪካ አስር ሰዓት ገብቼ ከዛ በዚህ ሰዓት ወጣለሁ ማለት ነው ልክ እና አሞራው ሲገቡ በዚህ ሰዓት ሚያንገባ ከዚህ ሰዓት ከአንድ ሰዓት ግማሽ በኋላ ያለው የምገባው ነኝ። ሞ ችግር የለውም ሰዓቱ ሞክሪው፣ እየከፋፈል እየከፋፈል አየዋለሁ፣ አየዋለሁ ነገ ከዛ በፊት ከሚገባለሁ ሄ ይገባለሁ ዘጠኝ ፍላወር ሰ ዘጠኝ ፍላወር አንተ፣ ይሄ አማርኛ ነው? ራስ ጠፋኝ። ዘጠኝ ፍላወር ጋይስ፣ ሌት እስኮ። ይሄ ምን አባት ሆኖ የቀላው ነው? ራስ ትንሽ አሁን ትንሽ ትንሽ ደዚ ነው። አሪፍ፣ እንደ ዳብል በሁለት ነው የሚባዛው። ጋይስ፣ በሁለት ነው የሚባዛው። ሌት እስኮ ለሰዎች ሾካ ከእኔን እያወራች እያወራች እያወራች እኮ ልታዘናጋኝ እኮ ነው። በሁለት ነው የሚባዛው። ቴንክ ዩ ጋይስ ደብሉ እንጠቀም። አንድ ጊፍት ጋላሪ ሙሉልኝ። አንድ ጊፍት ጋላሪ። ጋይስ አስራ አራት ደርሰናል። አንድ ጊፍት ጋላሪ ሙሉልኝ። አንድ ጊፍት ጋላሪ። ቅጣትን ተቀጣ ተናገስ። አንደኛው አራት ጊዜ ፐርፊውም አፎ ስንፋ በፈጣሪ እስን እንዴ? አዎ አራት ጊዜ። ሁለተኛው በረዶ በብብት እና በዛ ነገር ያዝ ማርያምን ግን አታዋጣሽም። አይመለከተኝም። አታስፈራራኝ። ማርያምን ሁሌም ታስፈራራ። አታስፈራራኝ። እሺ፣ በረዶ ሦስተኛ በዚህም በዚህም እንደዚህ ይዘህ ትቀመጣለህ። በረዶ ዳቦ ውስጥ ወንዶች ዳቦ ነው የሚባለው። ምን? እሺ እንደዚህ ብለህ ቁጭ ብለህ ትላለህ። ራቅ ብለህ ነው የምትቀመጠው። ሟሸት የለም ምለህ ነው የምታደርጋት። ሶስተኛ።

ያ ሆድ ውስጥ የሚገባ ካልሆነ አሁን ዱቄቱን በተበጣጣጣ እንዳለ ሆድ ውስጥ የሚገባ ነገር አትችኛል። ሆድ ውስጥ የሚገባ ነገር ካልቀጣው ከፊት በላይ ነው። ዱቄትና ምንድን የሚባለው ቫዝ ሊለቅልቀ ከጭንቅላት ራስ እስከ አንገት ተቀባ። ቀላል ቅጣት ነው። እኔ እንደውም አዝኝል ነው እንዴ ያማዋል እንዴ? በጣም አዝኝ ነው። ጌታ ጋይስ ኮኖ አራተኛ አንድ ጨምርልን። ኦኬ አራተኛ ኮልጌ ከጭንቅላት እስከፊት እስከዚህ ተቀባ። ቆይ ቅጣቱን በሙሉ ጽፋት አለ። እናት ግን አገኝሻለሁ ነበረ ሁሌ እኮ መከራ ውስጥ ነው የምገባው። ስሙኝ ሪፖስት ስለ ከማድረግ ይቻላል

አራተኛው ምግኛሽአራተኛው ቅጣት ኮልጌት ከጭንቅላት እስከ አንገት። ምን ጉድ ነው ደግሞ፣ ከመቼ ጀምሮ ነው ጌም ላይ ቅጣት እየተጻፈ የሚጫወተው? ሰዓቴን ትገላለህ፣ ሰዓቴን ትገላለህ። ተቀጣ። የትኛውን ነው የምትቀጣው? አምስት